ሰላም ጤና ያስጥልን። የአዲስ ቢዝነስ ቤተሰቦቻችን፣ የደሞዝ ብድርን በሚመለከት የተለያዩ ባንኮች የጀመሩትን አሰራር ይዘንላችሁ መጠናል። የደሞዝ ብድር የሚባለው በሚሰሩበት ተቋም ዋስትና የሚሰጥ የብድር አይነት ነው። ተቋሙ ሰራተኛዬ ነው ብሎ ለፋይናንስ ተቋሙ ወይም ደግሞ ለባንኩ ያሳውቃል። ባንኩ ወይም የፋይናንስ ተቋሙ ደግሞ ብድሩን ይሰጡታል ማለት ነው። ብድር እያለቦት ስራ ሲለቁ ደግሞ የቀጠሮት ድርጅት ለነዚህ ተቋሞች ሰውየው ስራ ሊለቅ ነውና ገንዘባችሁን ይመልስ ብሎ ያሳውቃል ማለት ነው። አንዳንድ የፋይናንስና የብድር ተቋማት ይህንን የብድር አይነት ተያዥ የሌለው የብድር አይነት ነው እያሉ ያስተዋውቃሉ ነገር ግን ይህኛውን ቢሆን ተያዥ ያለው የብድር አይነት ነው። አንዳንድ የፋይናንስ ተቋማትና ባንኮች ያለ ዋስትና የሚሰጥ ብድር ነው ቢሉም የሚሰሩበት መስሪያ ቤት ወይም ተቋም ዋስ ሆኖ የሚያገኙት የብድር አይነት በመሆኑ ያለ ዋስትና የሚሰጥ ብድር ነው የሚለው ያን ያህል ውሃ የሚያነሳ አይደለም ማለት ነው። በዚህ መሰረት እንግዲህ የተለያዩ ባንኮችና የፋይናንስ ተቋማት ይህንን አይነቱን ብድር መስጠት ጀምረዋል። እኛም ለዛሬም ዋና ዋና የሚባሉትን የዚህን የብድር ደሞዝ የሚሰጡ ተቋማትን እንቅስቃሴ አንዳንዶቹን እንመለከታለን። እስከመጨረሻው መጨረሻው አብራችሁን ቆዩ። ለሰራተኞች ብድር ከሚሰጡ ተቋማት መካከል አንደኛው የኢትዮጵያ ንግድ ባንክ ነው። የመንግስት ሰራተኞች ከኢትዮጵያ ንግድ ባንክ የገንዘብ ብድር አወሳሰድና አመላለስ ጋር በተያያዘ የተለያዩ መስፈርቶችና አካሄዶች እንዳሉ አውቀናል። የኢትዮጵያ ንግድ ባንክ ለመንግስት ሰራተኞች ያለምንም መነሻ ዋስትና በደሞዙ ልክ እስከ 150 ሺህ ብር የዲጂታል ብድር አገልግሎት እንዲያገኙ ለማድረግ መመሪያ ማዘጋጀቱ የሚታወስ ነው። በዚህ መመሪያ መሰረትም ብድር በመስጠት ላይ ይገኛል። ይህንን ገንዘብ ለመበደር የሲቢኢ ብር ተጠቃሚ መሆን የሚያስፈልግ ትልቅ ሲሆን ባንኩ ከደሞዝ ከፋይ ፋይናንስ ጋር በሚኖረው ስምምነት መሰረት ማለትም ከሚሰሩበት ተቋም ጋር በሚኖረው ስምምነት መሰረት ተበዳሪው አካል ባለበት ሆኖ በሲኢቢ ብር አማካኝነት አገልግሎቱን የሚያገኝበት አሰራር ነው የተዘረጋው። በዚህ መሰረትም እንግዲህ የኢትዮጵያ ንግድ ባንክ በዚህ መስፈርት ብድር የሚወስዱ ሰዎች በምን ያህል ጊዜ ብድሩን መመለስ እንዳለባቸው ምን ያህል ወለድ እንደሚከፍሉና ሌሎች መረጃዎችንም ይፋ አድርጓል። በዚህም መሰረት እንግዲህ የግማሽ ወር ደሞዝ የሚበደር ሰው በአንድ ወር ውስጥ ተመላሽ ሲያደርግ ከሆነ የወሰደውን ብድር ማለት ነው ሶስት በመቶ ወለድ ይታሰብበታል ማለት ነው። የአንድ ወር ደሞዝ ልበደር የሚል ሰው ደግሞ መመለስ የሚችለው በሶስት ወር ጊዜ ውስጥ ይሆንና የወለድ መጠኑ ስምንት በመቶ እንደሚሆን ነው እንግዲህ የኢትዮጵያ ንግድ ባንክ ይፋ ያደረገው። በሌላ በኩል የሁለት ወር ደሞዝ መበደር ይቻላል በዚህ በኢትዮጵያ ንግድ ባንክ አሰራር መሰረት ማለት ነው። የሁለት ወር የደሞዙን ብድር የወሰደ ሰው ደግሞ የመመለሻ ጊዜው ስድስት ወር ይሆንና የሚከፍለው ወለድ ደግሞ አስራ አራት በመቶ እንደሚሆን ነው ባንኩ ይፋ ያደረገው። የኢትዮጵያ ንግድ ባንክ እስከ ሶስት ወር የሚደርስ ደሞ ደሞዝን በብድር መልክ መውሰድ እንደሚቻልም ይፋ አድርጓል። በዚህ መሰረት የሶስት ወር ደሞዝ በብድር መልክ የሚወስዱ ሰዎች በዘጠኝ ወር ውስጥ ብድራቸውን ከፍለው መመለስ ይኖርባቸዋል ተብለዋል። እነዚህ ተበዳሪዎች 17 በመቶ ወለድ የሚከፍሉ እንደሚሆንም ባንኩ ይፋ አድርጓል። የኢትዮጵያ ንግድ ባንክ ለደሞዝተኞች የአራት ወር ደሞዝ በብድር መልክ እንደሚሰጥም ነው ያስታወቀው። በዚህ መሰረትም እንግዲህ የአራት ወር ደሞዝ በብድር የሚወስዱ ሰዎች ብድሩን በአንድ አመት ጊዜ ውስጥ መክፈል እንዳለባቸው ታውቋል። የአራት ወር ደሞዝን በብድር መልክ የሚወስዱ ሰዎች የሚከፍሉት የወለድ ምጣኔ ደግሞ 20 በመቶ ነው። ማንኛውም የመንግስት ሰራተኛ ያለምንም ማስያዣ በዲጂታል ሲስተም ብቻ ባለበት ሆኖ የብድር አገልግሎቱን ማግኘት ይችላል። ይህንን ለማድረግ ደግሞ የደሞዝ መደበኛ ሂሳብ ወይም አካውንት በስልክ ቁጥር ወይም ደግሞ በሲኢቢ ብር የሚተካ እንደሚሆንም ከባንኩ የተገኘው መረጃ ያሳያል። በዚህ መሰረትም እንግዲህ በኢትዮጵያ ንግድ ባንክ በኩል ደሞዝ የሚከፈላቸው ሰራተኞች ከግማሽ ወር ደሞዝ ጀምሮ እስከ አራት ወር ደሞዝ ድረስ በቀላሉ በሲኢቢ ብር በኩል ብድር ማግኘት ትችላላችሁ ማለት ነው። ብድሩ ዝቅተኛ በሆነ 3 በመቶ ወለድ ጀምሮ እስከ 17 በመቶ ወለድ የሚከፈልበት እንደሆነም ነው እንግዲህ ከባንኩ የተገኘው መረጃ የሚያሳየው ይህንን መሰሉን የደሞዝ ብድር የተለያዩ ተቋማትን በመስጠት ላይ ይገኛሉ። በዚህ መሰረትም ኢትዮ ቴሌኮም ከተለያዩ የፋይናንስ ተቋማት ጋር በመተባበር ለሰራተኞች የደሞዝ ብድር በማቅረብ ላይ ይገኛል። ኢትዮ ቴሌኮም የተለያዩ የደሞዝ ብድሮችን ከተለያዩ ባንኮች ጋር እያቀረበ ሲሆን፣ የመጀመሪያው ብድሩ አድራሽ የሚባል የደሞዝ ብድር ነው። ኢትዮ ቴሌኮም እና የኢትዮጵያ ንግድ ባንክ በመተባበር የሚያቀርቡት የብድር አይነት ሲሆን ወራዊ ደሞዝን በቴሌብር በኩል ለሚቀበሉ ሰራተኞች እስከ 50 ሺህ ብር የሚደርስ አድራሽ የተሰኘ የብድር አገልግሎትን ከኢትዮጵያ ንግድ ባንክ ጋር በአጋርነት ኢትዮ ቴሌኮም አቅርበዋል። በአድራሽ ብድር በኩል እስከ ሙሉ ደሞዝ የሚደርስ ብድርን ማግኘት እንደሚቻለው ከኢትዮ ቴሌኮም ያገኘ ነው መረጃ የሚያሳየው። ይህንን ብድር ለማግኘት ተያያዥ አያስፈልግም ሂደቱም ቀላል እንደሆነ ተገልጿል። አድራሽ የሚል ስያሜ የተሰጠው ይህ አገልግሎት ሰራተኞች ለደሞዝ መዳረሻ የሚሆናቸውን እስከ 50 ሺህ ብር የሚደርስ ብድር በቀላሉ የሚያገኙበት አሰራር መሆኑን ነው እንግዲህ ታወቀው። ሌላኛው ደግሞ ሲንቄ ባንክ ከ ኢትዮ ቴሌኮም ጋር በመተባበር የሚያቀርቡት የደሞዝ ብድር አይነት ነው። ሲንቄ ባንክ ከኢትዮ ቴሌኮም ጋር በመተባበር የ15 ቢሊዮን ብር መጠን ያለው የቴሌብር የፋይናንስ አገልግሎቶችንና የዲቫይስ ፋይናንሲንግ አገልግሎቶችን ማስጀመራቸው የሚታወስ ነው። በዚህ የአጋርነትና ትብብር ስምምነት መሰረት አገልግሎቱ ለጥቃቅንና አነስተኛ ኢንተርፕራይዞች፣ ነጋዴዎችና ወኪሎች አነስተኛ ንግድ እንዲጀምሩ ወይም ደግሞ ያላቸውን የንግድ ስራ እንዲያስፋፉ እስከ 1.2 ሚሊዮን ብር የሚደርስ ብድር በዋስትናና ያለ ዋስትና እንዲያገኙ የሚያስችል ስርዓት መዘርጋቱን የታወቀው ይህም በዓመት ውስጥ እስከ 10 ቢሊዮን ብር ለደንበኞች ለማቅረብ የሚያስችል ስርዓት መዘርጋቱን ነው ከሲንቄ ባንክ ያገኘነው መረጃ የሚያሳየው። በተጨማሪም አገልግሎቱ ወራዊ ደሞዛቸውን በሲንቄ ባንክና በቴሌብር በኩል ለሚከፈላቸው የግልና የመንግስት ተቋማት ሰራተኞች እስከ አንድ ሚሊዮን ብር ድረስ የደሞዝ ብድር እንዲያገኙም የሚያስችል ስርዓት ተዘርግቷል። ይህም በዓመት እስከ 1.3 ቢሊዮን ብር የሚደርስ የብድር አቅርቦት ስምምነትን ያካተተ መሆኑም ታውቋል። ሁለቱ ተቋማት በአጋርነት የስማርት ስልክ ስርዓትን ለማሳደግ ያለመ የዲቫይስ ፋይናንስ አገልግሎትንም ማስጀምራቸውን የተገለጸው እንግዲህ ይህም ዝቅተኛ ገቢ ያላቸው ዜጎች ስማርት ስልኮችንና ሲም ካርዶችን በተመጣጣኝ ዋጋና በረዥም ጊዜ ክፍያ እንዲያገኙ የሚያስችል ስምምነት ሲሆን በዓመት እስከ ሁለት ሚሊዮን ዲቫይሶችን ለማቅረብ ሁለቱ ተቋማት ስምምነት ፈጽመው ወደ ስራ መግባታቸውን ነው ከባንኩ ያገኘነው መረጃ የሚያሳየው። ሌላኛው የደሞዝ ብድር ደግሞ አቦል ደሞዜ የሚባለው ነው። በዚህም ያለምንም ማስያዣ የሚሰጥ የደሞዝ መዳረሻ አቦል ደሞዜ የተሰኘ የብድር አገልግሎት ይፋ ተደርጎ ተግባራዊ እየተደረገ ይገኛል። ቡና ባንክና ካቻ ዲጂታል ፋይናንሻል ሰርቪስ የቅድመ ደሞዝ ብድር አገልግሎት ተጠቃሚ የሚያደርግ አቦል ደሞዜ የተሰኘ የዲጂታል ብድር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 3 በመቶ ወይም ደግሞ 50 በመቶ በቀላሉ ካሉበት ሆነው በካቻ የሞባይል አፕሊኬሽን ማግኘት ይችላሉ። ምቹ በሆነ የአከፋፈል ዘዴ በተቀመጠው ቀነገደብ መሰረት ብድራቸውን መክፈል የሚችሉበት አማራጭም ተቀምጦላቸዋል። ሰራተኞች አገልግሎቱን ለማግኘት የቡና ባንክ ወይም ደግሞ የካቻ ደንበኛ መሆን እንደሚጠበቅባቸው ያገኘ ነው መረጃ ያሳያል። አገልግሎቱን ያበለጸገው የካቻ ዲጂታል ፋይናንሻል ሰርቪስ ሲሆን ይህንን አገልግሎት ተጠቅመው እንግዲህ ሰራተኞች 33 በመቶ ወይም ደግሞ አምሳ በመቶ ደሞዛቸውን በቀላሉ ካሉበት ሆነው መበደር ይችላሉ ማለት ነው። እስካሁን የደሞዝ ብድር በዚህ መልኩ ወስዳችሁ የምታውቁ ከሆነ ያላችሁን ልምድ አካፍሉን። በሀሳብ መስጫው ላይ አስተያየታችሁን ጻፉልን።